ሰም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ደግ አንቀጽ 117 እና 375፣ 585፣ 595 እና 539 አንድ ሀ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149 መሰረት የቅጣት ውሳኔ በሙሉ ድምፅ ሰጥቷል። አንደኛ ተከሳሽ ብሩክ ኢትዮጵያ ውስጥ ብዙ ሰዎች ልክ አባት ሁነው ከእናት በላይ አድርገው ልጆቻቸውን የሚያሳድጉ እናት ሁነው ደግሞ አባትም እናትም ሁነው የሚያሳድጉ፣ አንዳንድ ጊዜ ጀግና እናት ጀግና እናት ያለው ሰው አባት አያስፈልገውም፣ ጀግና አባት ያለው ሰው እናት አያስፈልገውም፣ ምናምን ሲባል እንሰማለን እና ዛሬ እንደማንኛውም ኢትዮጵያ ኢትዮጵያ ኢትዮጵያኖች ብዙዎቻችን እኔ እንደ ኢትዮጵያዊነቴ ኢትዮጵያ ውስጥ የሆነ ነገር ሲፈጠር የሆነ ነገር ሳይ ያመኛል። እውነት በጣም ነው የሚያመኝ። ምክንያቱም ለምን እላለው እና እና ማንኛውም ፍርድ ይጠብቃል። አሁን ለምሳሌ እኔ ያቺ የእንትና የአርቲስቱ የዘፋኙ ሚስት ወይም እጮኛ እሷ እንግዲህ ከፎቅ ላይ ወርቃ ነው የሞተችው ምናምን ተብሎ ፍርድ ቤት እንግዲህ አስቡት። በጣም ነው የሚከታተለው እንግዲህ የመጨረሻው ፍርድ የዛሬ ሳምንት ተብሏል፣ እንጠብቃለን። እና ይቺ ህጻን ልጅ እንግዲህ ዛሬ አንዲት ህጻን ልጅ የ15 አመት ታዳጊ ባልሳሳት። ሰላም ሰላም እንዲናችሁ ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ ደግሞ አስፋልት ለአስፋልት ወክ እየበላው እራቴን ወክ እየበላው ነው ቪዲዮ ልሰራ የፈለኩት፣ እና በቃ ሳየው አየሩ ምናምን ደስ አለኝ እና ለምን ቪዲዮ አቀርጽ ምናምን ብያሰብኩኝ ማለት ነው። እና ቤት ነበር ልሰራ ያሰብኩት ግን እዚህ ጋር ምንችግር አለው ብሰራ ቢኝ ቪዲዮ ብያሰብኩኝ። እና ለቻናሪ አዲስ ከሆናችሁ ሰብስክራይብ አድርጉ ቤተሰብ ሁኑ። ያው እኔ እንደማንኛውም ሰው እንደማንኛውም ኢትዮጵያዊት ዛሬ የአንድ ታዳጊ እህታችን የገዛ እናቷ የገዛ እናቷ ከባሏ ጋር ወይም ደግሞ ለልጅቷ የእንጀራ አባት ከሆነው ጋር ተባብራ የዛሬ ሶስት አመት ነበረ ህይወቷ እንዲያርፍ ያደረገችው። ከዛም አርፎ አባቷን አባት አይደለም ብላ እስከ ክስ ድረስ ከጥግ ድረስ የሄደች ክፉና ጨካኝ እናት ናት። ስኔችል እናት አልላትም፣ ምክንያቱም እንግዲህ ባለ የሟች አባት እንደተናገረው ከሆነ የዛሬ 3 ከዛሬ ሶስት አመት በፊት በፍች ከመጠናቀቁ በፊት ጋብቻቸው በቤተክርስቲያን በተክሊል ነበር የተጋቡትና ከዛም አንጻር ከተፋቱ በኋላ ደግሞ ህፃኗ ያንተ ልጅ አይደለችም ብላ እስከ መክሰስ ድረስ የደረሰች ናት። ወይም ሚስት ወይም ። <what> ሴት ይቺ ክፉ ናት። ኢትዮጵያ ውስጥ እኮ እናያለን በጣም ብዙ እናቶች ከባሎቻቸው ጋር ቢፋቱም መልካም አድርገው አሳድገው ለትምህርት ለቁም ነገር የሚያደርሱ በጣም ብዙ እናቶች፣ ብዙ አባቶች አሉ እና ይቺ ደግሞ የክፉ ክፉ የጨካኝ ጨካኝ የቀየ መግዝ መግዝ ናት። በቃ በጣም እመቤቴ ነው የምላችሁ እኔማ ምን እንደምራችሁ አላቅም እና ፍርዱን ሳይግን የሞት ቅጣት ምናምን ሲባል በጣም ነው ደስ ያለኝ። ምክንያቱም ኢትዮጵያ ውስጥ የገደረ ቢገደር እንዴት ነው? ልክ እንደ ሳውዲ አረቢያ ሳውዲ አረቢያ አሁን ጥርስ ያወለቀ ጥርስ ያወርቃል፣ የገደረ ይገደራል። ገባችሁ? እና ኢትዮጵያ ውስጥ ይሄ ነገር አልተረመደም። እና ዛሬ እኔ በበኩሬ ዜናውን ሳይ ቪዲዮውን ሳይ ምናምን በጣም ነው ደስ ያለኝ። ምክንያቱም ካንዲት እናት አይጠበቅም ካንዳ ካንድ እናት አይጠበቅም። እሷ በጣም እንትናት ራሱ እንትሏን ይሄ ምንድነው ስሙ ባሏን ለልጅቷ ደግሞ የእንጀራ አባት የሆነውን የሱን ወንጀር ለመደበቅ የሄደችበት ምክንያት ምናምን ስሰማ በጣም ነው ያዘንኩት። የነበረ በሰዓቱ የዛሬ ሶስት አመት ሁላችንም አዝነን ነበርና የአንዲት የአስራ አምስት አመት ህፃን ልጅ በጣም የምታምቅ ቆንጂዬ በእናቷ በገዛ እንጂ እናቷ ለሞት ስትበቃ በጣም ነበር የሚያሳዝን የነበረው ማለት ነው። እና በጣም ያሳዝናል። በጣም ግን ደስ ብሎኛል ፍርዱን የሰማችሁ በሙሉ። እኔ ግን አንድ ጥያቄ አለኝ፣ አንድ ጥያቄ አለኝ። ምንድን ነው የኢትዮጵያ ውስጥ እውነት አሁን የሞት ፍርድ ሲፈረድባቸው ጋይስ፣ እንዳየን ነው የአሁን የሞት ፍርድ ምናምን እንዳየን ነው የሞት ፍርድ ተወስኖባቸዋል ምናምን ተብሎ ለንገሽ የመጀመሪያ ጊዜ እኛሁን ኢትዮጵያ ውስጥ ያለውን ፍርድ የምታቁት ነገር ነው፣ ግን ዛሬ ነው የሰማሁት ይሄ ፍርዱን ምናምን ዛሬ ነው የሰማሁት። እና ምን አሰብኩኝ የእውነት ነው ወይ የእውነት ያደርጉታል ወይ እንዶ ማለት ሲሞቱ ሲገደቡ ብናይ ማለት ነው ለምን ታውቃላችሁ? እንደዚህ የሞት ፍርድ ሞት አያሳዝን ለሰው ልጅ አንድ ሰው ሲገደል ሳይ እኔ መቼም ደስ ሊለኝ አይችልም። ጥፋተኛ ከሆነ ግን አራት ጉን ይብላ ምክንያቱም አንድ ምንም ማታቀ ህፃንች በፍጹም። እና እንደዚህ ፍርዳቸው ተወስኖ አሁን የሞት ቅጣት እንዲወሰንባቸው ተደርጎ ይ ይሄ ፍርድ ቤት ሰንተንስ ያንተናቸው ሞት እንዴት ነው ብናይ በቪዲዮ እንደዚህ ቪዲዮ ቢለቀቅልን ምናምን፣ ምክንያቱም ሌላ ወንጀለኛ ወይም ደግሞ ሌላ ወንጀል ሊሰራ ያሰበ ሰው ያንን ቪዲዮ ካየ በኋላ መቼም ሌላ ወንጀል እንትን ሰው እገላለሁ ወንጀል እሰራለሁ የሚል ሰው አይኖርም ብዬ አስባለሁ። ስለዚህ ውዶችዬ በጣም ደስ ብሎኛል፣ ሁላችንም ደስ ብሎናል። ምክንያቱም ደስ ያለኝ ምንድነው ይሄ ልደት አይደለም ወይም ሰርግ አይደለም። እንኳን ደስ አላችሁ ደስ አለኝ አይባልም ግን እንደ ሰው ልጅ ብዙዎቹ ፍርድ አጥተው ፍርድ ፈልገው ልጆቻቸው እየሞቱ ህግ የለም ኢትዮጵያ ውስጥ አሁን ላይ ህግ የለም ታውቃላችሁ እናንተ አትጎዱ የሆነ ሰው መጥቶ እንደዚህ ኢትዮጵያ ውስጥ አሁን ስልክ ቪዲዮ እያወጋችሁ ብትሄዱ አንዱ መጥቶ ነው አንገሽም ብሎ የወስዶ ስልኩን አንቺ ከተጎዳሽ ማንም ተጠያቂ አይደለም አንቺ አትጎጅ ግን ይቺ ህፃን ልጅ ግን ምንም በማታውቀው በገዛ እናቷ በእንጀራ አባቷ ስለሆነ የተገደገችው፣ በቃ የሆነ እንደ ሰው እንደ እንደ እንደ ሰው እንደ ሰው ሁሌና ብዙ ጊዜ ደስ ይላል። እና ለብሴ ማለሷም ለአባቷም እግዚአብሔር መጽናናት ይስጣውና፣ እውነት እኔ በጣም ነው ደስ ያለኝ። አንዳንድ ጊዜ የሞተ